ለሺህ ዘመናት የሰው ልጅ ወደ ሰማይ እየተመለከተ የከዋክብትን አካሄድ የፕላኔቶችን እንቅስቃሴ እየመረመረ ከእጣፈንታው ከህይወቱ ጋር ያለውን ቁርኝት ሲያጠና አጥንቶም ሲተነብይ ኖሯል። ይህ የከዋክብት ጥናትና ትንበያ በተለያዩ ታሪኮች ውስጥ የነበረ ሲሆን እንደ ምሳሌም የጥንታዊ ባቢሎናውያንን እንዲሁም የኢትዮጵያንን ከዋክብት ትንበያዎችን ማንሳት እንችላለን። በጥንታዊ ባቢሎናውያን ዘንድ የፕላኔቶች እንቅስቃሴ የአማልክት ኃይሎች እንቅስቃሴ እንደሆነ ተደርጎ ይቆጠራል። ነገስታት ሳያስተነብዩ ጦር አይሰብቁም፣ እርሻዎች ያለ ከዋክብት ትንበያ አይዘሩም። በባቢሎናውያኑ ዘንድ ጁፒተር ማድሩክ የገነት ንጉስ፣ ቬኑስ ኢሽታር የፍቅርና ጦር አማልክት፣ ማርስ ደግሞ የግጭትና እሳት አማልክት ነርጋል ተብሎ ይታመናሉ። በጥንታዊ ግብፅ እያንዳንዱ ፕላኔቶች በሰው ልጅ ነፍስ ክፍሎች ላይ ተጽዕኖ ያሳድራሉ ተብሎ ይታመናል። ራና ፀሐይ የህይወት ኃይልንና ማንነትን፣ ቶትና ሜርኩሪ ጥበብን፣ ስነ ጽሑፍን እንዲሁም አስማታዊ ኃይልን፣ ሆረስና ማርስ ጀግንነትና ድልን። ቤተ መቅደሶቹ ከከዋክብት ጋር ትይዩ እንዲሆኑ ፒራሚዶቹም የኦሪዮንን ከዋክብት እንዲጠቁሙ ተደርገው ተገንብተዋል። ጥንታዊ ግብፃውያን ከፕላኔቶቹ ኃይል ጋር ህብረት ማድረግ ነፍስ እውነትን ሚዛንንና ስርዓትን እንድትይዝ ያደርጋል ብለው ያምናሉ። በመጽሐፍ ቅዱስ ፕላኔቶችና ከዋክብቶች እንደ አምላክ ምልክቶች ይታያሉ። ዘፍጥረት 114 ላይ እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች ለዘመኖች፣ ለለታት፣ ለአመታትም ቢሆኑ የሚል ቃል እናገኛለን። ሰባ ሰገል ሰማይን ተረድተው ኮከብ የሚወጣበትን ዘመን አውቀው ሄደው ለተወለደው ንጉሥ እንደሰገዱ ተጽፏል። በመጽሐፍ ቅዱስ ፕላኔቶችና ኳክብት እንደ መልክተኞችና የመለኮት የስራ ጊዜ ምልክቶች ተደርገው ይወሰዳሉ። በእስልምና በሱፊዎች ሚስቲሲዝም እና ጸሐፊዎች ፕላኔቶች እንደ መላእክት እንቅስቃሴ የሚታዩ ሲሆን እያንዳንዱ ፕላኔት ወካይ መልአክ ኃይል አለው ተብሎ ይታመናል። ለምሳሌ ጁፒተር ከመስፋፋት ማደግና በረከት መልአካዊ ኃይል፣ ሳተርን ከስነ ምግባርና ካርማ ትምህርቶች፣ ቬኑስ ከውበት ፍቅርና ህብረት መልአካዊ ኃይል። የሶፊ አስተምህሮቶች ፕላኔቶቹ እጣ ፈንታን የሚወስኑ ሳይሆን ነጸብራቆች ናቸው ብለውም ያስተምራሉ፣ የሰው ነፍስ ውስጣዊ ነጸብራቆች። ካባላህ የአይድ ሚስቲሲዝም አስተምሮ ሲሆን በዚህ አስተምሮት ውስጥ የወዛፍ ተብሎ የሚጠራ የፈጣሪ ኃይል እንዴት በዚህ አጽናፍ ዓለም እንደሚገለጥ ማሳያ ምስል አለ። በዚህ ወዛፍ ላይ ባሉ ክበባት ፕላኔቶች የራሳቸው ውክልና አላቸው። ፀሐይ ከቲፍሪት ውበትንና ልብን፣ ጨረቃ ከኤሶድ ስሜትን ደመነፍስንና ድብቅ ኃይላትን፣ ሳተርን ከቢናህ ግንዛቤን ወሰንን፣ ጁፒተር ከሄሴድ ምህረትና በረከትን ማርስ ከጌቡራ ኃይልን ከለላንና ጀግንነትን። ለካባሊስቶቹ የፕላኔቶቹ ተጽዕኖ እጣ ፈንታ አይደለም፣ የኮንሸስነስ ፍኖተ ካርታ ነው። ውስጣዊ ዓለምን ከፈወስክ ወደ ፕላኔቶቹ ኃይል ከፍ ትላለ ብለው ያምናሉ። ለዚህ ዝግጅት መነሻ የሆነኝና በአስትሮሎጂ ክስተቶች ውስጥ በብዛት የሚወራለት ይህ ክስተት ምንድን ነው? በዓመት ውስጥ ለሶስት ጊዜ ያህል ሜርኩሪ ወደኋላ የምትጓዝ መስላት ትታያለች። በዚች የፕላኔት እንቅስቃሴ አማካኝነት ግንኙነቶች ይበላሻሉ፣ ጉዞዎች በረብሻ የተሞሉ ናቸው። ከሰዎች ጋር የሚደረጉ ስምምነቶች ሊፋረሱ ስህተት ሊሆኑ ይችላሉ። አለመግባባቶች ይከሰታሉ። ሜርኩሪ ግንኙነትን፣ ተግባቦትን፣ ጉዞን፣ ማሰብንና ቴክኖሎጂን ስለምትገዛ ወደኋላ ነገሮች ይጓዛሉ። ይህ ማለት አጽናፈ ዓለማዊ መዘግየት በእነዚህ ዙሪያ ይኖራል ማለት ነው። ሬቶግሬድ ማለት መቆም፣ ደግሞ ማሰብ፣ ወደ ራስ መመልከት፣ ማስታወስ ማለት ልንለው እንችላለን። ከሰዎች ጋር መልእክት ስንላላክ ቀኖቹን ማረጋገጥ መልእክቶቹን ደጋግሞ ማንበብ፣ ምክንያቱም አለመግባባት ሊኖር ስለሚችል፣ ፋይልን ባካፕ ማድረግ፣ ፋይሎች ሊጠፉ ኮራፕት ሊሆኑ ይችላሉ። ትላልቅ ኮንትራቶችን አለማድረግና ቃል አለመግባት፣ ከተቻለ የሬቶግሬድ ቀን እስኪያልፍ መጠበቅ፣ ውሎችን በአግባቡ ማንበብ፣ መረጋጋት። ነገሮች ላይ ስንወስን በማስተዋል መሆን አለበት። ሜዲቴት ማድረግ እንዲሁም ጆርናል ማድረግ የጀመርናቸውን ፕሮጀክቶች መጨረስ። በዚህ ወቅት አዲስ ፕሮጀክቶችን ከመጀመር ይልቅ የተጀመሩትን መጨረስ የበለጠ የተሻለ ነው። ያለፉ ግንኙነቶች መታደስ የሚችሉበትም ወቅት ነው። ከራስ ጋር የሚደረግም ንግግር ወሳኝ ነው። ሜርኩሪ ሬቶግሬድ የራስን ውስጣዊ ድምፅ እንድናዳምጥ የሚያደርግ ተጽዕኖ አለው። ከጥንታዊ ኢትዮጵያውያን፣ ባቢሎናውያን እስከ ግብጽ፣ ከአይሁድ ሚስቲሲዝም እስከ እስልምና እንዲሁም የዚህ ዘመን አስትሮሎጂስቶች የሚያምኑት አንድ ነገር አለ ከዚህ አጽናፈ ዓለም ጋር የተሳሰረነን ፕላኔቶቹ በነፍሳችን ውስጥ የሚመላለሰውን ውህደት ያንጸባርቃሉ። በምሳሌነት የቀረበውን ከውስጣችን ሀሳብ ጋር በማዛመድ ለመሻገር ኃይል እንዲሆነን የሚያደርግ መረዳትን ይነግሩናል። የውስጣዊ ማንነት ነጸብራቆች በፕላኔቶቹ ወካይነት ይገለጻል። ከአጽናፈ ዓለሙ የተነጠልን አይደለንም።